ሰላም የዩቲዩብ ተመልካቾቻችን፣ ዛሬም እንደ ሁልጊዜው በሳምንታችን በሌላ ቪዲዮ መጥተናል። እኛ ጋር ደስ የሚል ሳምንት አሳልፈናል፣ እግዚአብሔር ይመስገን። እናንተስ ጋር ሳምንታችሁ እንዴት ነበረ? ጥሩ እንዳለፈ ተስፋ አድርጋለሁ። እንደምታዩት ሁሌ እንደማደርገው ቀኔ በቡና ነው የምጀምረው። ዛሬ ቁርሴ ጭኮ ነው። እግዚአብሔር ይባርካት፣ የሰሩት እጆች ይባረኩ። የአክስቴ ልጅና ሰርታ ያመጣችልኝ ቁርስ ከስንት አንዴ ነው የምበላው። የቁርስ ሰው አይደለሁም። ጠዋ ስነሳ ቡና ከጠጣው እስከ ምሳ ሰዓት ምንም አልፈልግም። ሁሌም የመጀመሪያ ስራዬ ቡና ማፍላት ነው። ከዛ በኋላ ንቅት ብዬ ውላለው እና ጠጣው ቁርስ ነው የምበላሁኝ። እንደ ጨረስኩኝ ለጸጉር ማስክ ወደ ማዘጋጀት ነው የገባሁት። ዛሬ የምቀባው አቮካዶ በወይራ ዘይት ነው። ወዝ ለሌለው ጸጉር፣ ለደረቀ ጸጉር በጣም አሪፍ የጸጉር ማስክ ነው። ጸጉራችንን ወዛም ያደርገዋል፣ ያፋፋልናል፣ ያበዛዋል። እኔ ጸጉር እየደረቀን ያስቸግረኝ። የባለፈውን ሳምንት ቪዲዮ ካያችሁት እንቁላል በወይራ ዘይት ነው የተቀባሁት። አሪፍ ነበር ግን አንድ የተቀብቶ መተው ሳይሆን ለውጥ ለማየት መደጋገም ያስፈልጋል። በአለን ነገር ራሳችንን መንከባከብ፣ ውበታችንን መጠበቅ አለብን ብዬ አስባለሁ። ሴት ስንሆን አውቃለሁ ብዙ ኃላፊነት ይኖርብናል። የቤት ውስጥ ስራ አለ፣ ልጆች መንከባከብ፣ ለእነሱ ጊዜ መስጠት አለ፣ ለባል ጊዜ መስጠት አለ። እኔ እንደውም እግዚአብሔር የተመሰገነ የሆነ የውጭ ስራ ለጊዜው አልሰራም። እሱ ቢጨምር ደግሞ የበለጠ ከባድ ይሆንብኛል። ግን ያው ከዚህ ሁሉ ነገር ውስጥ ቀናንሰን ለራሳችን የሚሆን የተወሰነ ሰዓት መኖር አለበት። ለራሳችን ጊዜ ለማግኘት ታይም ማኔጅመንት ወሳኝነት አለው። ከልጆቻችን የሚተርፈንን ሰዓት ምን ላይ ነው የምናሳልፈው? ሁልጊዜ ይሄንን ራሳችንን መጠየቅ ራሳችንን መገምገም ግድ ያስፈልገናል። የማይጠቅመንን ህይወታችን ላይ ለውጥ የማያመጣን ነገር ቀስ እያልን መተው አለብን። ግን እንደዚህ ስል እኔ ፐርፌክቶኝ አይደለም እኔም ገና ልምምድ ላይ ነኝ። በቀን ውስጥ የምሰራውን የማይጠቅመኝ ብዬ ወሰንኳቸውን ነገሩ ጽፌያቸዋለሁ እና ሁሌ ማታ ከመኘተኛቴ በፊት አነበዋለሁ። ስንቱን ነገር አድርገዋለሁ ከትናንት ዛሬ ተሽያለሁ ወይ ብዬ ከራሴ ጋር አውራለሁ። ከራስ ጋር ንግግር በጣም አሪፍ ነገር ነው። ሰውነታችን ቀን በቀን ማድረግ የለመደውን ነገር ቶሎ ለመተው ይቸግራል ግን ቀስ በቀስ መተው ያለብንን እየተውን አዲስ ማድረግ የጀመርነው ልምዶች ደግሞ እየለመደ ቀስ እያለ ሰውነታችን እየለመደው ይመጣል። የፀጉር ማስኩን ሳዘጋጅ ለእኔና ለትልቋ ልጄ ይበቃል ብዬ ነበር ግን ለእሱ አልተረፈኝም፣ ሙሉን ጨረስኩት። ስለዚህ ለእሱ አዘጋጀሁላት። ትናንትና እኔ የነገርኳት ነጋቢያን ፀጉራችንን አቮካዶ እንቀባለን ብዬና ትናንት ሙሉ ቀን ካዶ አንቀባም ስትል ነው የሆነችው። አቮካዶ ለማለት ሁሌ ካዶ ነው የምትልና በጣም ነው በቃ የምታዝናናኝ እግዚአብሔር ይመስገን ልጅ አድጋ ከኔ ጋር መቀባት ጀመረች ልቀባ ልቀባስል መሀል ላይ አልፈልግም ትላለች ብዬ ፈርቼ ነበር እሷ ግን በጣም ደስተኛ ነበረች ፀጉራችንን እንደጨረስ ጉዳጊዬ ልጆቹን ያዘልኝ አፕስቴር ወጣ በመጀመሪያ አንሶላችንንና አልጋ ልብስ ቀየርኩኝ ስቀየር እየቀረጸ እንደ ነበር ነበር ማቀው ዞር ስል ግን ምንሀትን እንዳደረገ አላውቅም መቅረጽ ያቁሟል እና ድጋሚ ኦን አድርጌው ስራዬን ቀጠልኩኝ ቤት ውስጥ ስሆን ኩካ ማድረግ ቀጥሎ የሚያስደሳኝ ነገር ቤት ማጽዳት ነው። ቤት ሲቆሽሽ፣ እቃ ሲዝረከረግ ራሴን ያመኛል። ስለዚህ ባገኙት አጋጣሚ ሁሉ ቤቴ ማጽዳት አለብኝ። ልጆችም ስላሉ ቤቴ ቶሎ ቶሎ ይቆሽሻል። ትልቋ ልጅ እግዚአብሔር ይመስገን እንደ እድሜዋ አይደለችም፣ የቤታችንን ህግ ታከብራለች። ምግብ እንደ ቤተሰብ የምንበላበት የተወሰነ ቦታ አለ፣ እዛ እንበላለን። ወደ አፕስቴር የሚጠጡ ነገሮች ከውሃ ውጭ ይዞ መውጣት አይቻልም። ውሃ ሚዛስቶጣ ክዳን ያለው መጠጫ አላት። ቢወድቅ ምንጣፍ ላይ ውሃ አይፈስም። እና በጣም ጎበዝ፣ ኃላፊነት የሚሰማት ልጅ ናት። እግዚአብሔር የሰጠንን ነገር በኃላፊነት በጥንቃቄ ስንይዘው ይጨመርልናል ብዬ አምናለሁ። ገና አብረ መኖር ስንጀምር ቤታችን ስቱዲዮ ነበረች። ለማጽዳት ብዙ ስለማያደክምኝ በቀን ሁለቴ ላጸዳት እችላለሁ። እና ከዛ ደግሞ እድገት ሲመጣ ዋን ቤድሩም ተከራየን። እሱንም እንደ ኪራይ ቤት ሳይሆን እንደ ራሳችን ቤት ነበር የያዝነው እና ምንጣፍ ላይ ምግብ አንበላም፣ እዚህ ቤት ያለው ህግ እዛም ነበረ። ና እኛው ቤት እያለች ስለለመደች ይመስለኛል። ና ያለንን ነገር በስርዓት ስንይዘው፣ እግዚአብሔርን ስናመሰግነው ይጨመርልናል። ይሄ ከመኖር የገባኝ የህይወት ልምዴ ነው። አመስጋኝ ሁኑ፣ ያላችሁን ነገር ውደዱ። ህይወታችሁን ከትናንት ማንነታችሁ ጋር እንጂ ከማንም ጋር አታወዳድሩ። ህይወታችሁ ውስጥ ፉክክር ካለ መቼም ደስተኛ አትሆኑም። ለሰዎች ቅን፣ ጥሩ አሳቢ መሆን ይከብዳችኋልና ከፉክክር መንፈስ ውጡ። ፖዘቲቭ ሁኑ። ቤቴን አፅድቼ ስጨርስ ልጄን አጠብኩ ቀጣይ ደግሞ እኔ ልታጠብ ነው ጸጉሬን ተቀባሁት ፊቴን ሁሉ ነው ያራሰኝ ታጠብኩኝ ጸጉሬን ቅባት ብቻ ተቀብቼው ተውኩት ያልታሰበ እንግዳ መጥቷል እና አይቆዩም ለዛ ከእነሱ ጋር ጊዜ ማሳለፍ አለብኝ እንግዶቻችንን ከሸኘን በኋላ ወጣን ሴፍ ማርት ኔር ነው መጥተንበት የማናውቀው ስቶር ነው የመጣ ነው ለአይብ መስሪያው ትትፈልጌ እዚህ እንዳለ ሰዎች ነግረውን የመጣ ነው ውስጣ ሳይው አማረኝ እሱን አነሳው ውስጡ በጣም ሰፊ ነው። ሁሉም ነገር አላቸው የተሟላ ነው። ዋና የመጣንበትን ወተት አገኘን። ገዝተን ወጣን፣ ቤታችን ገባን። እንደ ገባን አይብ ለመስራት ወተቱን ጠርኩት። ቡናችንን አፈላን። ለቡና ቁርስ ሄድ ገዝተን ነበር፣ እሱን አቀረብን። ግሬስዬ በጣም ነው የምትወደው። ቡናችንን እየጠጣን አሪፍ ጊዜ አሳለፍን። መክሰሳት አካባቢ አየራችን ቀዝቀዝ ይላል። ደስ የሚል አየር ነው ያለን፣ እግዚአብሔር ይመስገን። ግሬስዬም እየበላሽ ታወራናለች። ለኛ ለእኛ ምንም የሆነ ነገር ለልጆች ትልቅ ነገር ነው። እንደዚህ ተሰብስበን ስንቀመጥ ማውራት ደስ ይላታል። ቪዲዮ ስሰራ ደግሞ ከእራት በኋላ ፊልም እናያለን ላለው ቪዲዮዎች ላይ በሙሉና፣ ግን ፊልም ሁል ቀን ያለ ነገር አይደለም። ዊኬንድ ላይ ብቻ ነው። ከዛ ውጪ ባለን ቀን ትልቋ ልጄ በቀን አንድ ሰዓት ይሰጣታል፣ ታያለች እኛ ደግሞ ልጆቹ ከተኙልን ብቻ ነው የምናየው። በፊት ኔትፍሊክስ ላይ ተከታታይ ፊልሞች እናይ ነበር። አሁን ግን ትልቋ ልጄ አብራ ማየት ስለምትፈልግ ማየት አቁመናል። እራት ሰዓት እስኪደርስ እዛ ጓሮ ነበርን። ልጆቹም እየተጫወቱ እያወራን ምን እያለን፣ ከዛ ቤት ገብተን እራታችንን መብላት ጀመርን። ግሬስ ብዙ መብላት አልፈለገችም፣ መሀል ላይ በልታ ስለነበር ዝም ብላ ነው አብራን የቀረበችው። ስለምታዩን እናመሰግናለን። የሳምንት ሰው ይበለን። እና ደግሞ ሳምንት በሌላ ቪዲዮ እንገናኛለን። ሰላም ቆዩን። ባይ